ዛሬ ከሰው ሀገር ሞት፣ ሞታችንን በሀገራችን ያድርግልን። በጣም የሚያሳዝንና በጣም የሚያስከፋ ልብ የሚሰብር የቴዲ ራያው ሞት በጣም ያሳዝናል። ከቀናት በፊት እንግዲህ እንዳየነው ፊቴ በጣም ተበላሽቷል እናም ጸልውልኝ፣ እንደገና ደግሞ ምንድን ነው ማድረግ ያለብኝ እያለ በራሱ የዩትዩብ ቻናል ለቆ ነበረ። ነገር ግን ሁሉም ኮሜንትም እየጻፉለት የነበረው ልጅ ትናንት ሲስቅና ሲጫወት የነበረው ልጅ ዛሬ ግን ሞተ ብሎ መስማት በጣም ያሳዝናል። ፈጣሪ እውነት በሀገራችን ሞታችንን አድርጎ ፈጣሪ ለንስሐ ሞት ያብቃን። ያሳዝናል። በሰው ሀገር አንዱ ካንዱ መጋጨት፣ ዘር ከዘር ሃይማኖት ከሃይማኖት እንዴት ተባለው ከሆነ ብዙ ልጆች እንዲሁም ደግሞ የእሱ ተከታዮች በየ ቲክታኩ በየፌስቡኩ፣ ግማሹ የአገሩ ልጅ ወንድሙ ነው፣ ግማሹ ደግሞ በህመም ነው፣ ግማሹ ደግሞ አይ በፍቅረኛው ነው እየተባለ የማይጻፍ የማይነገር ብቻ ግን ያልሞተ ሰው ይባል የለ እኛ አቋሚዎቹ በጣም ብዙ ነገር እንላለን። እና እባካችሁን እውነት የወጣ ነው ለስራ እስከሆነ ድረስ የወጣ ነው ለአላማ፣ ለእቅድ ቤተሰቦቻችንን ለመለወጥ እኛን ለመለወጥ ስለሆነ እንዴት ሰው በሰው ላይ ይጨክናል? የምንስ የምንስ ጥላቻ ነው? ያሳዝናል። የእውነት በጣም ልብ የሚሰብረው ገና ልጅ ነው፣ ገና ህፃን ልጅ ነው፣ ገና ስንት ስንት ኃላፊነት ያለበት ስንት መኖር የሚፈልግ ልጅ ነው እና የእውነት ልብ ይሰብራል እንደዚህ በድንገት መሞቱ። ብቻ ግን ፈጣሪ ከደባጎቹ ጎን እያደርሰው፣ እንዲሁም መስዬ መጽናናት ሚስጥሽ እንግዲህ መሲ እንደምናውቃት የብሬክስ ሀበሻዊ ባለቤት የእውነት ቴዲ በጣም ቅርቧ ነው ለሷ ያኔ ሳውዲ አረቢያ በነበረችበት ሰዓት እንዲሁም ደግሞ ያን ጊዜ ነፍሰጡ ሆና ብሬክስ እንደ አጋጣሚ ኢትዮጵያ ገብቶ ነበር በዚያን ሰዓት ቴዲ እንዲሁም የእሱ ባለቤት ዜድ እሷ ሆነው ከጎኗ የቆሙት እነሱ ነበሩ። ነገር ግን በድንገት አታዋለች። እናም በጣም እንዳዘነችና ልቧ እንደተሰበረ እንዲሁም እሷም ከዚህ በፊት ሁለት የእናት የአባቷን ልጆች ወንድሞቿን አታ ስለነበረ እንዴት ነው በእኔ ላይ ሀዘን ተደጋገመ እያለች በሀዘን በእንባ እየተራጨች ትገኛለች። ያሳዝናል። ብሬክስ ወንድሜ፣ ማመን አልቻልኩም እውነት አንተ ነህ እያለ ሀዘኑን እየገለጸ ነው። ለመላው ቤተሰቦቹ መጽናናቱን እውነት ለእናት ለአባቱ፣ ለጓደኞቹ፣ እንዲሁም ለቅርብ ዘመዶቹ መጽናናቱን ይስጣቸው። እና እባካችሁት ወንድሞች በሰው ሀገር የመጣ ነው የእውነትም ለስራ እስከሆነ ድረስ አልፈን አንዳችን እሳት ስንሆን አንዳችን ውሃ አንዳችን ውሃ ስንሆን አንዳችን እሳት ሆነን ተግባብተንና ምንም የማያግባባ ነገር እንኳ ቢኖር አይ እኔማ የሀገሬን ዜጋ አሳልፌ አልሰጥም። ምክንያቱም ብዙ አሉ በመዳን ቤት ብዙ ሶስት አራቱ ነው የሚሰሩ ኢትዮጵያዎች አሉ። እንደዚህ በጣም አሁን ያለንበት ሀገራችን ላይ በተለይ ጥሩ ስላልሆነ ሁላችንም ተዋደን ተስማምተን የምንሰራ ያድርገን። ሞት እንደሆነ ነገ ጧት ነው። ቴዲ ሰውም ገደለው፣ በሚስትም የተነሳ ሞተ፣ በምንም የተነሳ በምንም ይሁን በምንም ድጋሜ ልናገኘው አንችልም። ግን ሙቷል ሙቷል። እና በራያ በኩል ደግሞ ሁሌም እንደዚህ ወጣቶቹ እስ በራሳቸው ህይወታቸው ይተላለፋል። እውነቱን ፈጣሪ ነው የሚያውቀው። ማን ይግደለው ፈጣሪ ይግደለው ወይስ በሰው እጅ ሙት ግን እንዴት ተባለው ብዙ ሰው በሰው እጅ እንደጠፋ እንደገደሉት ነው የሚናገሩት። ሳውድ አረቢያ ያሉት እና ባካቸውን ተጠንቀቁ። የትም ሀገር ስትሆኑ ስትሰሩ ተጠንቀቁ። ፈጣሪ ወደ ሃይማኖታችን ልባችንን ወደ እሱ ገዝቶ ከዚህ ከብልጭልጭ ዓለም ወደ ሱ ወደ ፈጣሪ ፍቅራችንን ለፈጣሪ እንጂ የእውነት ለሰይጣናዊ ነገር ሳናደርግ ይሄ ብልጭልጭ ዓለም ሳያታለለን ወደሱ ሱ እምንሄድ አድርገን እና በጣም የሚያሳዝን ጓደኞቹ ሲገልጹት አሁንማ ከኢትዮጵያ ከመጣ ወዲህ አላማና እቅድ ያለው ልጅ በመሆኑ እንደገና ለረጅም ጊዜ በእርግጥ ከዚህ ድጋ ተጣልተው እንደነበረ ነገር ግን አሁን ታርቀው ደግሞ በፍቅር ላይ እንዳሉ እና ደግሞ ቶቶሎን ቪዲዮ የማይሰሩበት ምክንያት እሷ መድኃኒት ቤት እሱም ያው ስራ ላይ ስለሆነ ለዛ ነው ዩቲዩብ ላይ በደንብ የማይሰሩት ልክ እንደ ድሮው እንጂ የእውነትም ግጭት የላቸውም እያሉ በጣም ብዙዎቹም ይገልጻሉ። ያ የሚሆን ይህ ግን እውነት ከኢትዮጵያ ከመጣ ወዲህ እንዲህ በጣም አላማና እቅድ ያለው ልጅ ሀሳቢ ልጅ ብቻ በጣም ጨዋ ልጅ እንደነበረ በእርግጥም ድሮ በጣም ጨዋ ልጅ ነበረ። እና ያሳዝናል። ዋ ለእናቱ ፈጣሪ ሆይ የእውነት እኔ በጣም ነው ልቤት ተሰበረው። ምክንያቱም ትናንት የምናውቀው ልጅ ትናንት ገና ከሀ እስከ ፐ ዩትዩብ ቻናል ላይ የምንከታተለው ልጅ አሁን ለታ እኔ ፊቴን አሞኛል ጾለትም አድርግልኝ እንዲሁም ደግሞ እንኳን አደረሳችሁ የሚል የቅዱስ ሚካኤልን ፖስቶ ብቻ ይህን ሰሞን የሚል የሚለቃቸው ነገሮች ጸልውልኝ እንድታመም ያለው ፊቴን እንደዝኩኝ ያለው እና ተጠንቀቁ፣ እንደዚህ አይነት መድኃኒት አትጠቀሙ እያለ በጣም እየመከረን እያለ ልጅ ነበረ እና ሰው ዛሬ ታይተን ነገ የምንጠፋነን፣ ጠዋት ታይተን ከሰዓት የምንጠፋነን፣ ፈጣሪ ልባችንን ወደ ፈጣሪ ወደ እግዚአብሔር ወደ አላህ ይመልስልን። በጣም ያሳዝናል። ወጥቶ ከመቅረት ፈጣሪ ይጠብቀን። እና እባካችሁት ወንድሞቼ እውነት አንገዳደል፣ ሰው ለሰው ላይ ትምኪት አንፍጠር። ምክንያቱም የዓለም ቀሪ ነው። አሁን እውነት እንደተባለው ይሄ ልጅ የሰው በሰው እጅ ከሆነ የእውነት የጠፋው፣ እንዴት ነው ልጁ እንቅልፍ የሚወስደው? እንዴት ነው ሰላም የሚያገኘው? ይህንን ጓደኛውን አብሮት በልቶ አብሮት ጠጥቶ እንደዚህ በቅጽበት ጭራሽ በጩቤ ተወግቶ መሞቱ ማንስ ያምናል? ለእናቱ ለቤተሰቦች ውስ እንደው እንደው ደንፈሶ በከንቱ ቀረ። የእውነት ቃላት ያጥረኛል እንደዚህ ለመናገር ማለት ነው። እንቅልፍ ሁሉ ብቻዋን ነስቶ ያሳድራል። የትናንትናው ይህ ቴዲ ራያው ሞት ማለት ነው። እና እባካችሁ በየቤቱ የምትሰሩ ሰዎች ተጠንቀቁ። በቃ ስራችሁን አፋችሁ ስሩ፣ ተስማሙ። የማያስማማችሁ ነገር እንኳ ካለ አንዳችሁ መተው አለባችሁ እንጂ እሳት እሳት መሆን ለማንም አይጠቅምም። እውነቴን ነው። ክፋት ለማንም አይጠቅምም። ዝሮ ዝሮ ጥሩም ነገር ሰራን መጥፎም ነገር ሰራን ምድር ላይም ሆነ በዛኛው ዓለም ይከፍለናል። እውነቴን ነው። የማይከፍል መስሎን ከሆነ ፈጣሪ መቼም ቢሆን አይሳሳትም እና ያሳዝናል። ብዙ ልጆች በጣም አዝነዋል። የእውነት በጣም መሞቱን ያላመኑ ሁሉ አሉ፣ ልክ እንደኔ ማለት ነው ምክንያቱም የልጁ አኳኋን የልጁ በተለይ አንዳንዴ ቀርባችሁ የምታውቁት ሰው በሚዲያም በሆን እንኳ ቀርበን የሚያውቀው ሰው በጣም ያሳዝናል። የልጁ ሁኔታ መሲ ራሱ በጣም የዋህና በጣም ሚስኪሌ ነበረ። በተለይ ለኔ እና ወንድሜ ተቀበለው መጣልህ እያለች በጣም በጣም በተደጋጋሚ ሀዘን የገጠማት እንግዲህ መሲ ታሳዝናለች እና መሲዬ፣ ጽናቱን ይስጥሽ እውነት ፈጣሪ ብርታቱን ጥንካሬውን ይስጥሽ። እንዲሁም ደግሞ በሬክስ ሀበሻዊ የእውነት እጅግ መልካምና ጥሩ ለስደተኞች እህቶቻችን ድምጽ የሚሆን እንዲሁም አሁን ደግሞ በዱባይ ለተለያዩ እህቶቻችን ፓስፖርት በየቤታቸው ይዞ የሚሄድ መልካም ወንድማችን ነን። ለአንተም እንግዲህ የወንድምህን ሞት መጽናናቱን ብርታቱን ይስጥህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቻችን ደግሞ ስለምትከታተሉን ከልብ እናመሰግናለን። የእውነት የዛሬው በጣም የሚያሳዝንና በጣም ልብ የሚሰብር የቴዲ ሞት እንግዲህ ነፍሱን በአጸደ ገነት በደጋጎቹ ያኖርልን።